ኢትዮጵያን ወደፊት ለማሻገር በኢትዮጵያ የጋዜጠኝነት ሙያ ብሔራዊ ጥቅምንና ህብረ ብሔራዊ አንድነትን ማዕከል ባደረገ መልኩ መተግበር ይገባል። ከዚህ ቀደም የነበረው የአዘጋገብ አውድን መቀየር፣ ግለሰባዊ ሳይሆን የሀገርን ጥቅም በማስቀደም መስራት ያስፈልጋል። የኢትዮጵያ መገናኛ ብዙሃን ይህንን ክፍተት ለመሙላት የኢትዮጵያ የሚዲያ ልህቀት ማዕከልን አቋቁሟል። መገናኛ ብዙሀን ባለስልጣን ያቋቋመው የኢትዮጵያ ሚዲያ ልህቀት ማዕከል ከተለያዩ መገናኛ ብዙሀን ለተወጣጡ ማዕከሉ ያዘጋጀውን የመግቢያ ፈተና ወስደው ያለፉ ሰልጣኝ ጋዜጠኞችን ተቀብሎ ስልጠና መስጠት ጀምሯል። በስልጠናው ሰፊ እውቀት ማግኘታቸውን ሰልጣኞቹ ገልጸዋል። የመጀመሪያው ነገር ልህቀት ያስፈልገዋል። ሙያው በየጊዜው የሚያድግ ስለሆነ ማዕከሉን ማግኘት በራሱ ማዕከሉና ባለሙያዎቹ መገናኘታቸው ባለሙያው ጋር ያሉ ችግሮችን ለመቅረፍ መሞከሩ አጠቃላይ ኤንቫይሮንመንቱ ላይ ያለውን ነገር ለማረም የሚረዳ ስለሆነ የመጀመሪያው ትልቁ ነገር ተቋሙን ማግኘት ነው። ብዙ የሚዲያ ባለሙያዎች አሉ፣ ከግልም ከመንግስትም። አንድ ላይ መተሽ ስለ ሀገር ስታወሪ፣ ስለ አንድ ናሽናል ኢንተረስት ስታወሪ፣ ሁሉም አንድ አይዲዮሎጂ፣ ሁሉም አንድ አስተሳሰብ አይኖረውም። ግን የተለያዩ ሚዲያ ሀውስ ውስጥ ነው የሚሰራው እና ያን ነገር አንድ ላይ ሰብሰብ አድርጎ ለሀገር ግንባታ ለሀገር ናሽናል ኢንተረስት ለሀገር ስራ እንዲሁን ለማወል ነው እና በዛ ስልጠና ላይ ነው የምንገኘው። የኢትዮጵያ መገናኛ ብዙኃን ባለስልጣን ያቋቋመው የኢትዮጵያ ሚዲያ ልህቀት ማዕከል በተለይ ጋዜጠኛው የኢትዮጵያን ብሔራዊ ጥቅም አውቆ እንዲሰራ ይረዳዋል ተብሏል። በተለያዩ መስኮችና ቶፒክና ኢሽዎች ላይ የሚሰራ ሪፖርታጅ ቲቪ ሬዲዮም ሆነ ሚዲያ እንደገና ሶሻል ሚዲያ ላይ የሚሰራ ጋዜጠኛ ማፍራት ስላለብን በዛ መልክ ነው እንግዲህ ይሄ ተቋም ሊረዳ የሚችለው። መገናኛ ብዙኃን ለህዝቡ ግልጽ መረጃን በመስጠት የጋራ መግባባትን በመፍጠር የኢትዮጵያን ብሔራዊ ጥቅምን በማስከበር በጋራ የሚቆሙ መሆን እንዳለባቸው የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ተስፋውን ጎበዛ ይገልጸዋል። አምስት ብሔራዊ ጥቅሞች ብለን የለየናቸው አሉ። የመጀመሪያው ሀገራዊ ህልውናና ደህንነት ነው። ይህ እንግዲህ በማንኛውም ኢትዮጵያዊ በዚህ ጉዳይ ላይ ሊከራከርበት የሚገባ ወይም የሚችል ጉዳይ ነው ብለን አናስብም። ሁለተኛው እድገትና ብልጽግና ነው። ልማት፣ ማደግ፣ መለወጥ ሁሉም ሰውም ይፈልጋል፣ ሀገርም ይፈልጋል ማለት ነው። ሶስተኛው ተሰሚነትና ተጽዕኖ ፈጣሪነት ነው። እነዚህ ጉዳዮች ላይ ልዩነት ሊኖረን አይገባም፣ ሊኖረን አይችልም። መንገዶቹ ላይ ልንለያይ እንችላለን። እንዴት ነው የምናድገው፣ እንዴት ነው ማህበራዊ መሰረተ ልማት የሚዘረጋው የሚለው ላይ መነጋገር፣ መከራከር፣ መወያየት መለያየት ይቻላል። እነዚህ አንኳር የሆኑት ጉዳዮች ላይ ግን መሰረታዊ በሆነ መልኩ ሁሉም ኢትዮጵያውያን የጋራ አቋም የጋራ መነሻ ሊይዙ ይገባል ማለት ነው። ይህ ደግሞ ለእኛ የኢትዮጵያ የሚዲያ ልህቀት ማዕከል ከፍተኛ የመንግስት ኃላፊዎች፣ የመገናኛ ብዙሀን ኃላፊዎች፣ የተለያዩ ባለድርሻ አካላት በተገኙበት በይፋ ተመርቆ ወደ ስራ መግባቱ ይታወሳል።